ሰላም ጠና ይስጥልን። ውድ የብዕር ቲቪ ቤተሰቦች መረጃዎችን ይዘናል፣ አብራችሁን ቆዩ። ኢትዮጵያውያኑ የሁለት ዓመት ሕፃን ልጃቸው ሕይወቷ በማለፉ በጆርጂያ ፍርድ ቤት ክስ መስርተዋል። በዚሁ ጉዳይ የምንነግራችሁ መረጃ ይኖረናል። በብርቱካን ጉዳይ ተጠርጥረው በእስር የሚገኙትን የኢቢኤስ ጋዜጠኞች እንዲፈቱ የጋዜጠኞች መብት ተሟጋች ድርጅት ሲፒጂኤ ጠይቋል። እነዚህን መረጃዎች ወደ እናንተ እናደርሳለን፣ አብራችሁን ቆዩ። ኢትዮጵያውያኑ የሁለት ዓመት ህፃን ልጃቸው በሕክምና ስህተት ሕይወቷ በማለፉ በጆርጂያ ፍርድ ቤት ክስ መስርተዋል። ህፃን ማያጌት አሁን በጆርጂያ ግዛት ሴኔቪል ከተማ ወደሚገኘው ፔድመንት ኢስትሳይድ ሜዲካል ሴንተር የሄደችው ጉንዳን በልቷት የተፈጠረባትን አለርጂ ተከትሎ እንደነበር ወላጆቿ ባቀረቡት ክስ ገልጸዋል። በማዕከሉ አስቸኳይ ህክምና ክፍል ልጃቸውን ከወሰዷት በኋላ ተመርምራ አለርጂ መሆኑ እንደታወቀ የገለጹት ወላጆቿ ከዚያም መድኃኒት እንደተሰጣት አስረድተዋል። ይህንን መድኃኒት የዕለቱ የህክምና ባለሙያ ከሰጣት በኋላ ግን በሽታዋ እንደተባባሰባት ገልጸዋል። ይህንን ተከትሎ መድኃኒቱን ያዘዘው ዶክተር ራችሳ ሳላዛር ባደረጉት ምልከታ የህክምና ባለሙያው የሰጣት መድኃኒት ለእድሜዋ በሚመጥን መልኩ እንዳልሆነ መረዳታቸውን ጠቅሰዋል። በዚህም የተነሳ ህፃኗ ማያ መተንፈሳቅቷት አይናቸው እያየ ለሞት መዳረጓም በክሳቸው ላይ አስረድተዋል። ወላጆቿ አቶ ጌታሁን ብርሃኑና ወይዘሮ ቤተልሔም ጌቱ በመሰረቱት በዚህ ክስ በቸልተኝነት በልጃቸው ላይ ግድያ የፈጸሙት ዶክተሮች እና የህክምና ማዕከሉ ተጠያቂ እንዲሆኑ ጥያቄ አቅርበዋል። ይህንን ክስ የያዘው ጠበቃና ተወካይም እንደገለጸው ይህ ማያ ላይ ድርጊቱን የፈጸመው ዶክተር ከዚህ ቀደም ተመሳሳይ ሁለት ክሶችን የቀረበበት እንደሆነም አመላክቷል። በመሆኑም ገና በጨቅላነቷ ለሞት ለተዳረገችው ማያ ፍትህ የሚጠይቁ ከመሆኑም በላይ ዳግም ወላጆች እንዲህ አይነት ልብ ሰባሪ ክስተት እንዳይገጥማቸው በማሰብ እንደሚከራከሩ መግለጻቸው ካሬ 11 ባቀረበው ዘገባ ተገልጿል። የጤና ማዕከሉ በጉዳዩ ላይ ምን አስተያየት እንዳለው ተጠይቆ መልስ ከመስጠት ተቆጥቧል። የሁለት ዓመቷ ማያ ጌታሁን በዚህ ሁኔታ ሕይወቷ ያለፈው ከጥቂት ወራት በፊት ማለትም በጥቅምት ወር ነበር። ከሰሞኑ አጀንዳ የነበረችው ብርቱካን ዙሪያ ተጠርጥረው በእስር ላይ የሚገኙት የኢቢኤስ ጋዜጠኞች እንዲፈቱ የጋዜጠኞች መብት ተሟጋች ድርጅት ሲፒጂኤ ጠየቀ። ሲፒጂኤ በጋዜጠኞች እስር ዙሪያ የፍትህ ሚኒስቴርን ለማናገር ሞክሮ እንዳልተሳካለት ገልጿል። ከሰሞኑ አጀንዳ በነበረችው በብርቱካን ዙሪያ ታስረው የሽብር ክስ የቀረበባቸው ሰባት የኢቢኤስ ጋዜጠኞች እንዲፈቱ መቀመጫውን በአሜሪካ ኒውዮርክ ያደረገው የጋዜጠኞች መብት ተሟጋች የሆነው ሲፒጂኤ አሳስቧል። ሲፒጂኤ ለመሰረት ሚዲያ በላከው መግለጫ አዲስ ምዕራፍ የተባለው የኢቢኤስ ፕሮግራም አዘጋጆች ብርቱካን ተመስገን በተባለች ግለሰብ ዙሪያ በሰሩት ፕሮግራም ለእስር መዳረጋቸውን ጠቅሶ የቴሌቪዥን ጣቢያው ባለቤት አማን ፍስሐጽዮን ይቅርታ መጠየቁን አንስቷል። የጋዜጠኝነት ስርዓት ተጣሰ በሚል ጋዜጠኞችን አስሮ የሽብር ክስ መምዘዝ ያልተመጣጠነ አካሄድ ነው። በዛ ላይ ፕሮግራሙ እገዳ ተጥሎበታል ያለችው የሲፒጂ አፍሪካ ፕሮግራም አስተባባሪ ፖሊስ ጋዜጠኞችን ግጭት ለመቀስቀስ የህገ መንግስቱን ስርዓት ለመናድ እና መንግስትን ለመገልበጥ ማሴር የሚሉ ክሶችን ማቅረቡ ይታወሳል። ነቢዩ ጡመልሳን፣ ታሪኩ ኃይሌ፣ ህሌና ታረቀኝ እና ንጥር ደረጃ የተባሉ የኢቢኤስ ጋዜጠኞች መጋቢት 17 2017 በቁጥጥር ስር መዋላቸውን የሚታወስ ሲሆን ግርማ ተፈራ፣ ሄኖክ አዋት እና ሀብታሙ አለማየው የተባሉ ተጨማሪ የሚዲያ ሰራተኞች በቀጣዩ ቀናት መታሰራቸው ይታወሳል። ብርቱካንን የመደፈር ወንጀል የፈጸመባትን ዩኒቨርሲቲ ያልተናገረች ሲሆን በመንግስት በተከታታይ የተሰሩ ዶክመንተሪዎች እና የማስተባበያ መግለጫዎች በብዙዎች ዘንድ ጥርጣሬን አጭሯል። የታሳሪዎቹ ጋዜጠኞች ጠበቆች በበኩላቸው የኢዲቶሪያል ችግር በሽብር ሕጉ ሳይሆን በኢትዮጵያ ሚዲያ ሕግ መዳኘት እንዳለበት ገልጸው ተከራክረዋል። ሲፒጂኤ በጋዜጠኞቹ እስር ዙሪያ የኢትዮጵያን ፍትህ ሚኒስቴር ለማናገር ሞክሮ እንዳልተሳካለትም ተገልጿል። ዘገባው የመሰራት ሚዲያ ነው። አብራችሁን ስለቆያችሁ እናመሰግናለን። በኤርቲቪ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ጤና ይስጥልን። ሰላም ጠና ይስጥልን። ውድ የብዕር ቲቪ ቤተሰቦች መረጃዎችን ይዘናል፣ አብራችሁን ቆዩ። ኢትዮጵያውያኑ የሁለት ዓመት ህፃን ልጃቸው ህይወቷ በማለፉ በጆርጂያ ፍርድ ቤት ክስ መስርተዋል። በዚሁ ጉዳይ የምንነግራችሁ መረጃ ይኖረናል። በብርቱካን ጉዳይ ተጠርጥረው በእስር የሚገኙትን የኢቢኤስ ጋዜጠኞች እንዲፈቱ የጋዜጠኞች መብት ተሟጋች ድርጅት ሲፒጂኤ ጠይቋል። እነዚህ መረጃዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። ኢትዮጵያውያኑ የሁለት ዓመት ህፃን ልጃቸው በህክምና ስህተት ሕይወቷ በማለፉ በጆርጂያ ፍርድ ቤት ክስ መስርተዋል። ህፃን ማያጌት አሁን በጆርጂያ ግዛት ሴኒቪል ከተማ ወደሚገኘው ፔድመንት ኢስት ሳይድ ሜዲካል ሴንተር የሄደችው ጉንዳን በልቷት የተፈጠረባትን አለርጂ ተከትሎ እንደነበር ወላጆቿ ባቀረቡት ክስ ገልጸዋል። በማዕከሉ አስቸኳይ ህክምና ክፍል ልጃቸውን ከወሰዷት በኋላ ተመርምራ አለርጂ መሆኑ እንደታወቀ የገለጹት ወላጆቿ ከዚያም መድኃኒት እንደተሰጣት አስረድተዋል። ይህንን መድኃኒት የዕለቱ የህክምና ባለሙያ ከሰጣት በኋላ ግን በሽታዋ እንደተባባሰባት ገልጸዋል። ይህንን ተከትሎ መድኃኒቱን ያዘዘው ዶክተር ራችሳ ሳላዛር ባደረጉት ምልከታ የህክምና ባለሙያው የሰጣት መድኃኒት ለእድሜዋ በሚመጥን መልኩ እንዳልሆነ መረዳታቸውን ጠቅሰዋል። በዚህም የተነሳ ህፃኗ ማያ መተንፈሷ ቀርቷት አይናቸው እያየ ለሞት መዳረጓም በክሳቸው ላይ አስረድተዋል። ወላጆቿ አቶ ጌታሁን ብርሃኑና ወይዘሮ ቤተልሔም ጌቱ በመሰረቱት በዚህ ክስ በቸልተኝነት በልጃቸው ላይ ግድያ የፈጸሙት ዶክተሮች እና የህክምና ማዕከሉ ተጠያቂ እንዲሆኑ ጥያቄ አቅርበዋል። ይህንን ክስ የያዘው ጠበቃና ተወካይም እንደገለጸው ይህ ማያ ላይ ድርጊቱን የፈጸመው ዶክተር ከዚህ ቀደም ተመሳሳይ ሁለት ክሶችን የቀረበበት እንደሆነም አመላክቷል። በመሆኑም ገና በጨቅላነቷ ለሞት ለተዳረገችው ማያ ፍትህ የሚጠይቁ ከመሆኑም በላይ ዳግም ወላጆች እንዲህ አይነት ልብ ሰባሪ ክስተት እንዳይገጥማቸው በማሰብ እንደሚከራከሩ መግለጻቸው ካሬ 11 ባቀረበው ዘገባ ተገልጿል። የጤና ማዕከሉ በጉዳዩ ላይ ምን አስተያየት እንዳለው ተጠይቆ መልስ ከመስጠት ተቆጥቧል። የሁለት ዓመቷ ማያ ጌታሁን በዚህ ሁኔታ ሕይወቷ ያለፈው ከጥቂት ወራት በፊት ማለትም በጥቅምት ወር ነበር። ከሰሞኑ አጀንዳ የነበረችው ብርቱካን ዙሪያ ተጠርጥረው በእስር ላይ የሚገኙት የኢቢኤስ ጋዜጠኞች እንዲፈቱ የጋዜጠኞች መብት ተሟጋች ድርጅት ሲፒጂኤ ጠየቀ። ሲፒጂኤ በጋዜጠኞች እስር ዙሪያ የፍትህ ሚኒስቴርን ለማናገር ሞክሮ እንዳልተሳካለት ገልጿል። ከሰሞኑ አጀንዳ በነበረችው በብርቱካን ዙሪያ ታስረው የሽብር ክስ የቀረበባቸው ሰባት የኢቢኤስ ጋዜጠኞች እንዲፈቱ መቀመጫውን በአሜሪካ ኒውዮርክ ያደረገው የጋዜጠኞች መብት ተሟጋች የሆነው ሲፒጄ አሳስቧል። ሲፒጂኤ ለመሰረት ሚዲያ በላከው መግለጫ አዲስ ምዕራፍ የተባለው የኢቢኤስ ፕሮግራም አዘጋጆች ብርቱካን ተመስገን በተባለች ግለሰብ ዙሪያ በሰሩት ፕሮግራም ለእስር መዳረጋቸውን ጠቅሶ የቴሌቪዥን ጣቢያው ባለቤት አማንፍሳጽዮን ይቅርታ መጠየቁን አንስቷል። የጋዜጠኝነት ስርዓት ተጣሰ በሚል ጋዜጠኞችን አስሮ የሽብር ክስ መምዘዝ ያልተመጣጠነ አካሄድ ነው፣ በዛ ላይ ፕሮግራሙ እገዳ ተጥሎበታል ያለችው የሲፒጂ አፍሪካ ፕሮግራም አስተባባሪ፣ ፖሊስ ጋዜጠኞችን ግጭት ለመቀስቀስ የህገ መንግስቱን ስርዓት ለመናድ እና መንግስትን ለመገልበጥ ማሴር የሚሉ ክሶችን ማቅረቡ ይታወሳል። ነቢዩ ጡመልሳን፣ ታሪኩ ኃይሌ፣ ህሌና ታረቀኝ እና ንጥር ደረጀ የተባሉ የኢቢኤስ ጋዜጠኞች መጋቢት 17 2017 በቁጥጥር ስር መዋላቸውን የሚታወስ ሲሆን ግርማ ተፈራ፣ ሄኖክ አዋትና ሀብታሙ አለማየው የተባሉ ተጨማሪ የሚዲያ ሰራተኞች በቀጣዩ ቀናት መታሰራቸው ይታወሳል። ብርቱካንን የመደፈር ወንጀል የፈጸመባትን ዩኒቨርሲቲ ያልተናገረች ሲሆን በመንግስት በተከታታይ የተሰሩ ዶክመንተሪዎችና የማስተባበያ መግለጫዎች በብዙዎች ዘንድ ጥርጣሬን አጭሯል። የታሳሪዎቹ ጋዜጠኞች ጠበቆች በበኩላቸው የኤዲቶሪያል ችግር በሽብር ህጉ ሳይሆን በኢትዮጵያ ሚዲያ ህግ መዳኘት እንዳለበት ገልጸው ተከራክረዋል። ሲፒጂኤ በጋዜጠኞቹ እስር ዙሪያ የኢትዮጵያን ፍትህ ሚኒስቴር ለማናገር ሞክሮ እንዳልተሳካለትም ተገልጿል። ዘገባው የመሰራት ሚዲያ ነው። አብራችሁን ስለቆያችሁ እናመሰግናለን። በኤርቲቪ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ጤና